ይሄ ለጣጥፎው ሲሆይ ኮመንት ጽፎው ይደሰቱ ታምራለች። ከዚች ጋር ቀጥል ታምራለች። ወይኔ በስመ አብ። ከዛ ምን ሰማሁ መሰለሽ ትልልቅ ሚዲያዎች እንደዚህ እነዚህ እንደዚህ አይነቱን የሚከተሉት እኮ እንዳለ አረብ ሀገር ያሉ ናቸው ብለው ሲሉ ሰማሁኝ። እንት ወይኔ! ወይኔ! ወይኔ! አሁን እውነት ለመናገር ከሆነ ማለት ነው ሀኔ የነ ማርክ አይተሽ ከሆነ አሁን የማርክ በጣም ነው የተጨማለቁ። ሌሎቹም ይሰራሉ ግን እንደዚህ ኧረ በስመ አብ እንዳለ እንዳለ ምን ያድርጉ ምን ያድርጉ፣ ሄደው ያዩ ከታይ ታብታብ የምታደርጊው እናመሰግናለን አትይኝ ራሱ አለ ግን ደግሞ ብዙ የእሱ እኮ ለምሳሌ እንደዛው አይ አይ ግን ያቡ

ያው ነው አብረሽ፣ ሁላችንም የምንሰደበው ኃይል በቀደመ አላየሽም እንዴ በርቀቱ ልጁን? እንዴ ሰላምታ እንዳለች ማርያምን። ኃይል እኮ ጨዋ ነው በርቀት። እሷ እኮ ጣይቱ ናት፣ የጣይቱ ደም ነው ያላት። የምን በስመ አብ እና ብቻ ምንም ማድረግ አይቻልም። እነዚህ እኛ ላይ እንትን አሉ እኮ አራቹ እኛ ላይ እንትን ካላሉ ሲያሉት ያሉ በየገሱ ሳራ ሳርዬ፣ ግን አሰምኝም እንጂ በየገዝቱ እየገባው የእኛ ፋራነት እኛ ምንም እንደማናቅ መሀይም እንዳደረጉን እየነገርኳቸው እንደው ከገባቸው ጭንቅላታቸው ትንሽ ወደ ራሳቸው ቢመለስ። ዚህ የአረብ ሀገር ሴቶች ናቸው፣ እንደዚህ እየተባለን እንደወደቅን ለመሰለሽ። እንዲህ እኔ የሆነ እግዚአብሔር፣ የሆነ ካልኩት እኔ ግን በዚህ ምድር ላይ እንደ ኮሜንት የሚያዝናና በህይወት የለምጣ። ዛራ ግን አውሪ አንዬ፣ እየሰማሁ ነው ማሬ። ማርያም ስለ ራሳችን ነው ብለን ካፌ ውስጥ ቁጭ ብዬ ማርያምን ነው መጥታለች እኮ ምናማ። እቺ ነች አረብ ሀገር ድሮ እንትን ምላት ምናምን አንዴ ሰጣት አለው። ያላትን ታስረክባለች፣ ትሄዳለች። መቼም ጠምቷቸው ነው የሚመጡት

እግዚአብሔር ማንም ሰው ርካሽ ስለሆነ እኔ ሳራ ርካሽ አይደለሁም፣ ጀግና ነኝ። እግዚአብሔር ማንም ሲጠማለእኔ እያልኩ ያለሁት ወይ ትጂ ወይ ሳራ ስም ጠርተው ወይ ዛሃራ ብለው አይደል፣ እያልኩ ያለሁት በአንዳንድ ሴቶች ምክንያት አገር ቤት ያሉ ወንዶች እኛንም ጭምርት እንደ ርካሽ አድርገው ነው የሚቆጡት። ይህ ትክክል ነው? ተባረኪ እኔ እንዲህ ነው ያልኩት፣ እንጂ አንቺ አይደለሽ ነሽ አይደለም። ከራሳችን ጀምሮ አይደለንም። እኛ አሁን አንድ ቤት ተቆጥበን እየሰራ ነው፣ ደፋ ቀና ብለን ቤተሰብ እያስተዳደርን ነው አይደለ። ከቤተሰብ አልፎ ስንት አላማ ኑሮን ተጠቁረን ተቀምጠናል። በአንዳንድ ሴቶች መካከል ደግሞ ግን ምንድን ነው የምንባለው እኛ? ቼ ያረባገና ቅላ መጣች ይሄንን ያጠመኝ ነው። ለምሳሌ ማለት ነው እኔ ማላየው ቪዲዮ በጣም ብዙ ነው። አሁን ከማየው ቪዲዮ ውስጥ አንደኛ የልጆች

ግን ወስቴጅ ወደድሽም ጠላሽም አምነሽም ተቀበልሽም አልተቀበልሽም አረብ ሀገር እስካለሽ ድረስ በአንዳንድ ሴቶች ቆሻሻ መካከል ታጨቁን ታጨፍልቀሽ እንደምትሰደብ አምነሽ መቀበል አለብሽ።

እንደ እንደነሱ ለማንም እንትና አልልም እኮ ሰው አደንቃለው እንጂ ለአካል እንደዚህ እንደዚህ አድርጉ እንደ አሁን አሁን ለምሳሌ ለምሳሌ እናውራ እኔ የማውቃችሁ ሰው እንበል፣ ለምሳሌ አሁን እኔ እና አንቺ አረብ ሀገር እየሰራን ነው፣ ቤተሰብ እያስተዳደርን ነው አይደለ? ከአንቺና ከኔ መካከል ደግሞ እኔ ልበል አይደለ? እኔ ብዙ ቪዲዮ ያለሁ ብዙ ነገር እሳተፋለሁ ብዙ ነገር አደርጋለሁኝ በቃ መስጠትም ሁሉ ነገር አደርጋለሁኝ በቃ እኔ አንቺ ከምትአስቢኝ በላይ የሆነ ብዙ ነገር ላደርግ እችላለሁ አንቺ ደግሞ ተቆጥበሽ ቤተሰብ እየመራሽ ምናምን ነው አይደል ያለሽው አንድ ቤት ተሰትረሽ ተቀምጠሽ ራስሽ ተከበረሽ ቤተሰቦችሽን እየረዳሽ ነው የተቀመሸው አይደለ እሱን የምታውቂው አንቺ ነሽ እሱን የማውቀው እኔ ነኝ እኔን እኔነትን የማውቀው እኔ ነኝ አንቺነትሽ የምታይቀ አንቺ ነሽ። አይደለም? ግን እዛ ጋር እኛ ነን እንጂ እነሱ የቪዲዮን ባለቤቶቹ ከሌ ከሌ ከሌ ብለን ስማችንን ስማቸውን ጠርተን የምናያቸው እኛ ነን። እነሱ ግን ስማችንን ጠርተው አያውቁንም። ማን ጥሩ እንደሆን ማን ጥሩ መጥፎ እንደሆን እንዴ ዘሀራ እኮ? ለከል እንዲህ እያደረገኝ ነው። ቆሻሻ ናት ብሎ አይጠራኝም፣ ወይንም ገነት ጥሩ ናት አይልም። አያቁንም በአንድ በጃምላ ምንድን ነው እነሱ የሚሉን የአረባ ሀገር ሴት። ሲሰድቡንም ሲያመጉሱንም የአረባ ሀገር ሴት ነው የሚሉን ለነሱ ከነዛ መካከል ግን እነሱ በሀሙ የአረባ ሀገር ሴት አሉ እንጂ ከነዛ መካከል ግን ግማሹ ይበልጠው እኮ ቀጥ ብሎ ቤተሰብ እያስተዳደረ ስርዓት ይዞ የኖረ ሰው ነው፣ አይደለም ከዛ ደግሞ ከመቶ አስሩ ፐርሰንት አምስቱ ፐርሰንት ደግሞ ዘግጦ ቆሻሸነት የምታያቸው ናቸው። ግን እነዛን ሁሉ መለየት አይቸው እኛ እንጂ የምንለያቸው እነሱን። እከሌ ምንድን ነው ዩቱበር ነው ስቲ እያንዳንዱ ስማቸውን እንጠራላቸው። እነሱ ግን ይጠሩናል። ያቁናል፣ አያቁንም። በዛ መካከል ነው እኔ በአንድ ግር ነው የተጨፈለቅ ነው ያልኩት እንጂ ስማችንን አይደለም። አንቺ ካሳመንሽ ነገር እኔ አላምንም። ብዙ አላማ ብዙ ያሳካው ልጅ ነኝ እሚልን ነው ያልኩት። አምና አደለም፣ አመለካከት ነው። የሰዎችን አመለካከትን አመለካከት እንጂ እኔ እኮ እኔ ነኝ አንቺ ማንች ነ ስምናቀ ራሳችንን አንቺ ግን ጭንቅላትሽን እንደዛ ብለሽ አትዝጊ። በቃ የሰዎች አመለካከት ነው። አንቺ ግን አንችነትሽን ታውቂያለሽ። እነሱ አንችን አይወክሉም። በቃ እኔም እኮ የምልሽ እሱን ነው። በቃ ደግሞ ስሚ፣ አገር ቤት ሂደሽ ከሆነ እኮ ገኒ የሚሉሽ አሁን እኛ እንደዚህ ስንል የሆነ አንዲቱ የሆነ ብጣሽ ልብስ ለብሳ ከሄደች ወይንም የሆነ ነገር ካየ ወይንም ሆነ ሞቅ ብለሽ ስታወሪ፣ ጮክ ብለሽ ስታወሪ ከሰሙሽ፣ ምንድነው ወይ እንደው አረብ ሀገር ያለ ሴት በሙሉ ነቅሏል ነው የሚለው። ግን እኮ አልነቀልንም። አየሽ ስማችንን ነው የሚሉንን ነው ማወራው እንጂ ሁነን አይደለም። እኛ አረኔ ተብዬም አላውቅም። ሆጌታ ዛሬ ዘነበችብን ማረብ ሀገር ሴት እኔ ብለሻ የሚሉትን እራሷን አይደለም የወከለችው፣ እንደዚህ የሚባል አለ በእርግጥ፣ አንቺንም ማንንም መወከል ጋር ሳይሆን የሚሉ አሉ እያሉ ነው። አይ እኔ ግን መጀመሪያ ላይ የተናደድኩሽ ምንድን ነው እኛ አረብ ሀገር ያለን ሴቶች እንዲህ ነው የሚያደርጉት ስትይ እራስሽንም አብረሽ ስለሆነ ነው ለማለት ነው። እኔ ይኸውልሽ፣ ማንም ለማንም ማለት እራሴን እራሴ እወክላለሁ፣ ማንም እኔን አይወክልም።